ኢና ሊላሂ ወኢና ኢለይሂ ራጂኡን። ሞት ለካ እንደዚህ ቅርብ ነው። አምርን አወቃችሁት። ከሊቢያ በስንት መከራ በስንት ስቃይ አላህ ሱብሃነ ወተአላ ፈቅዶለት ሳኡዲ መካ እግሮ የረገጠችው ዛሬ ደግሞ አሳዛኝ ነገር ተሰምቷል። መጀመሪያ እስኪ የበፊቱን እንዴት ሳኡዲ እንዴት እንደገባ ያልሰማችሁት ትኖራላችሁ። አንድ ቪዲዮ ላሰማችሁና ኢንሻኣላህ አላህ ከፈቀደ፣ ሳ ሳ ሁት ዜተሶሚር ይባላል ከሀገር ሊቢያ ሐጂ ለማድረግ ይነሳል። ነገር ግን የደህንነት ሰራተኞቹ የመጀመሪያውን ያጉላሉትና ፕሌኑ ያመልጠዋል። ፕሌኑም ከተነሳ በኋላ በሜካኒካል ችግር ዳግመኛ ያርፋል። ታዲያ ፕሌኑን ተመልሶ ማረፉን ያየው አሚር ማሻኣላህ ለእኔ ሲል ነው ያለው። አሁን ሜዳ ይቀርም ብሎ ቢገባም አሁንም የደህንነት ሰራተኞቹ ሊያስገቡት አልቻልም። ሁለተኛ ጊዜም ዳግም ፕሌኑ ያመልጦናል። ጉዞ ይጀምራል ሰዓት የተፈጠረው ነገር ተአምር ነበር። ፕሌኑ ዳግም የሚመለስና አየር መንገድ ያርፋል። ታዲያ በዚህ ጊዜ ፓይለቱ በራሱ ፍቃድ ያሳረፈው ነበር። አሚርን ካልወሰድኩት ጉዞ አላደርግም የፓይለቱ ንግግር ነበር። ከዚህ በፊት አሚርም ሆነ ፓይለቱ የማይተዋወቅ ሲሆን ያለ አስራ ተብሎ ዓለም እስኪደምበት ድረስ የደረሰው የማያውቀው ፓይለት አሚርን ካልወሰድኩት ከዚህ ንቅድቅ ቃል ለማለቱና አሚርም እንደ ሀሳቡ ሀጂ ለማድረግ እዚህ ፕሌን መሳፈሩ ነበር። ዓለምን ጉድ ያሰኘው የእምነት ጽናት ይህን ያህል ድረስ ያስኬዳል። የአሚርም የእምነት ጽናት እጅግ በጣም ዓለም

መጀመሪያው ሳውዲ ሲገባ እንግዲህ እንደሰማችሁት ነው። ወላሂ በጣም የሚያሳዝንና ያው የቂንነቱን ልቡ አላህ ሱብሃነሁ ወተዓላ አሳክቶለታል። እና እንግዲህ አሁን ህይወቱ እንዳለፈ እየተነገረ ነው በተለያዩ ሚዲያዎች ማለት ነው። ወላሂ በጣም ያሳዝናል። እኔ እንጃ አላመንኩም። በቃ ማመን ነው ራሱ ያቃተኝ ማለት ነው። ሳየው በጣም ነው የደነገጥኩትኝና ያው አላህ አላህ ምኞቱን አሳክቶለት አላህ ወደ አኺራ እንግዲህ ወስዶታል ማለት ነው። አላህ Subhanahu Ta'ala ይራህመው ይዘንለት። ምንም ማድረግ አይቻልም። ሁሉ ነፍስ ዘይቀቱል ሞት ነውና አላህ ይዘንነት። ሁላችሁም ኮሜንት ላይ አላህ ይራህመው በሉት ማለት ነው። ምክንያቱም ያው ያለው የቅንነቱ መጀመሪያ ላይ ከዛ ሲነሳ ራሱ በቃ ሀጅ ማድረግ እንዳለበት አላህ Subhanahu Ta'ala ደግሞ እንደሚያሳካለት የቅንነቱ ተስፋ ያለ መቁረጡ። በቃ ለብዙ ሙስሊሞች ራሱ ትምህርት ነውና፣ ኢንሻአላህ እኛንም ቤተሰቦቻችንም ሀጅ የምናስደርግ እኛም ሀጅ የምናደርግ አላህ ያድርገን፣ አላህ ይወፍቀን። ብዙ በተለይ ቤተሰቦቻችን ሀጅ ለማድረግ በጣም የሚጓጉ በጣም የሚናፍቁ አሉ፣ በገንዘብ ችግር ማለት ነውና፣ ኢንሻአላህ እነሱንም ደግሞ አላህ ሱብሃነሁ ወተዓላ አሳክቶልን ሀጅ የምናስደርግ አላህ ያድርገን ቤተሰቦቻችንን። ሌላው ኢድ እየደረሰ ነው እንግዲህ፣ ኢድ ሙባረክ እንኳን አደረሳችሁ። ሴት ልጅ ማረድ ትችላለች አትችልም? እስኪ የሆነ ቪዲዮ አለ፣ እሱን አይተን እንመልሳለን ማለት ነው። አብራችሁን ቆዩ እስከ ከመጨረሻው። ሴት ልጅ ማረድ ትችላለችን? ብስሚላህ አልሐምዱሊላህ፣ ወሰላቱ ወሰላሙ ዓላ ረሱልላህ። ብዙ ጊዜ ከሚነሱ ጥያቄዎች ውስጥ አንዱ ሴት ልጅ እርድን ማረድ ትችላለች ወይ? የውዱህያንም እርድ ሊሆን ይችላል፣ ሌላንም እርድ ሊሆን ይችላል። አዎ የሚከለክላት ምንም ነገር የለውም። እንደውም በአንድ ወቅት ከዕብ ብን ማሊክ የተባለ ሰሐቢይ ረዲየላሁ ዓንሁ አንድ ሴት ሰራተኛ ነበረችው፣ እና በጎችን ትጠብቅ ነበረ። አንድ በግ ታማባት ሳትሞትባት ሳት በክትባት አረደቻት ከዛን ለከዕብ ነገረችው ካብ መጣና ለነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። እንዲህ አርዳለችና እንዴት ነው ብሎ ሲላቸው ብሉት ብሎ ፈቀዱ። ቡኻሪና ሙስሊም የዘገቡት ነው። ስለዚህ ብዙ ጊዜ በኦዱሕያ ሰዓት፣ በተለይ በአረፋ ጊዜ የሚያርድ ሰው በጣም የአራጅ እጥረት ይገጥማል። ስለዚህ ሴቶች ወይ ከደፈራችሁ ማረድ ትችላላችሁ፣ የሚከለክላችሁ የለም። ይህ በእንዲህ እንዳለ ኦዱሕያ ማረድ ያለበት ሁሌ ወንድ ብቻ አይደለም። ሴትም የምታርድበት አጋጣሚ አለ። የቤት አስተዳዳሪ ከሆነች ወይም ሀብት ካላት ባሏም እያረደ አስተዳዳሪው፣ አባቷም እያረደ ሀብት ካላት አጅሩን ፍለጋ እሷ ራሷ ዱሕያ ነይታ ልታርድ ትችላለች። ዱሕያ የነየተ ሰው ደግሞ እርዱን ለዱሕያ የነየተውን እርድ ራሱ ቢያርድ በጣም ተመራጭነት ተወዳጅ ነው። ነቢዩም ሰለላሁ ዐለይሂ ወሰለም የተገበሩት ይህን ነው። ሰውን ቢወክል ደግሞ የወከኑ ሰው ሊያርድለት ይችላል። ይላቸዋለሁ። ወጅዛኩምላ ይሩ ሽኩራ እኔ የምላችሁ ስልካችሁን ሶሻል ሚዲያ ላይ ለምን ያህል ጊዜ ትጠቀማላችሁ? ወይስ ከቁርአን ጋር ያላችሁስ ግንኙነት ምንድነው? ወላሂ ኡስታዝ ያሲን ኑሮ የሆነ ዳዋ ሰምቼ ለእናንተም ላጋራችሁ መጣሁት እና በጣም ራሴን ነው የገመትኩበት። ምክንያቱም አሁን ላይ ያለንበት ሁኔታ ሀቂቃ የሁላችንም የሚያሳዝን ህይወት ነው። ከስልካችን ጋር ያለው ግንኙነትና ከቁርአን ጋር ያለው ግንኙነት ምን ያህል ነው? ቲክቶክ ላይ ሁለት ሰዓት እናጠፋል? ፌስቡክ ላይ አንድ ሰዓት እንገላል? አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። አንድ ጁዝ አልተሳካም፣ 10 ደቂቃ ውሰድና ግማሽ ጁዝ ቅራ። እሱ አልተሳካም፣ 5 ደቂቃ ውሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው ሳናየው እንዳያምሽ፣ በረከቱ እንዳይቋረጥብን፣ እዝነቱ እንዳይዘጋብን፣ ገልጠን ክደነው ቁርኑም መቅራት ከከበደን፣ ዛሬ መሰጣችሁ ወስያ ልብ በሉ። ቁርአንን በማዳመጥ እናክትመው። ቲቪ ላይ ንክፈት እንስማው። ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናክትመው። ነቢዩ ዓለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። እብኑ መስዑድ ረዲየላሁ ተዓላ ዓንሁ ከመ አንደል ቡኻሪ ቡኻሪ ላይ በተዘገበው ጠሩኛ ለነቢዩ ዓለይሂ ሰላቱ ወሰላም እብን መስዑድ ተጠጋቸው፣ እቅረ አለይ አሉኝ። ቁርአንን አንብብብኝ አሉ። እብን መስዑድ ሀያ ያዘው አአቅረ ዓለይክ ኡንዘል፣ በአንተ ላይ ቁርአን ወርዶ በአንተ ላይ አነባለሁ? እንዲ አላቸው። እሳቸው ነቢ ለ ስላ ስላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል አሉ። ተመልከት፣ ስብዕናቸው ተማሪያቸው ነው፣ ከእሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከእኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚ መሆን የምንፈልገው ደግሞ እኛ ነው። ሌላውን ማድነቅ ለሌላው እውቅና መስጠት እንዲህ አይነት ነፍስ እያመሽ ታድለ እቅራብኝ ቁርአን አሉት። እንዲ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዲ አላቸው። ከሌላው ሳዳምጠው ደስ ይለኛላ። ሱረቱን ኒሳ ቀረውባቸዋል። ገጾችን አገላበትኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድ ወጅእና ቢከ ዓላ ሃኡላኢ ሸሂዳ። እንዴት ሊሆን ነው ይላል ቁርኣን። በያንዳንዱ እመት ላይ ምስክር አድርገን ስናመጣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚ ላይ ሐስቦክ በቃ አቁም አሉ ኢብን መስዑድ ቀናብእያየዋቸው ይላል ፈኢዛ አይናሁ ተድሪፋን አይናቸው በእንባታት አጠ። ነቢዩ ዓለይሂ ሰላቱ ወሰላም መቅራት አልቻለም። ቢያንስ እናዳምጠው የቁርአን ትክክለኛው ጥፍጥናና እምባም ይመጣው። ስትቀራው ሳይሆን ስታዳምጠው፣ ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል። የዛሬ ቪዲዮአችን ይህንን ይመስላል። እንግዲህ ከዚህ ካሳልፍ ነው ቪዲዮዎች ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። እንዲሁም የሞተው ማለት እኔ ድንገት ስለሰማው በጣም አሳዝኖኛል እና ያሳዝናል። አላህ ይራህመው። በእርግጥ እድለኛ ነው፣ ወደ ሀጅ ቦታው ደርሶ ነው። እንግዲህ ሀጅ ያደረገ ሀጅ ፕሮሰሱን የጨረሰ አይመስለኝም፣ ምክንያቱም ገና ነው እና አላህ ሱብሃነሁ ወተዓላ ንያውን እንግዲህ ኢንሻአላህ ይቀበለው። አላህ ሱብሃነሁ ወተዓላ ይዘንለት፣ እኛንም አላህ ይዘንልን። ወዳችሁ አሉ በየላችሁ በሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ